ጤና ይስጥልን እንደምላቸዋል። ከኤቢሲ የዕለቱን የሰባት ሰዓት ዜና አርዕስተ ዜናውን በማስቀደም እንጀምራለን። አባይ ለሁሉም የሚበቃ በመሆኑ ሁሉም በጋራ ለፍትሃዊ ተጠቃሚነት ሊሰራ እንደሚገባ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አሳሰቡም። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ የተጀመረበት ስድስተኛ ዓመትንና ዓለም አቀፉን የሴቶች ቀን ምክንያት በማድረግ በመላ ሀገሪቱ ህዝባዊ ሩጫ ተካሄደ። ከእኛ ጋር ሆኑ። ተመስገን በየነ ነኝ። አባይ ለሁሉም የሚበቃ በመሆኑ ሁሉም በጋራ ለፍትሐዊ ተጠቃሚነቱ ሊሰራ እንደሚገባ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያሳሰቡ ጠቅላይ ሚኒስትር ኃይለማርያም ኢትዮጵያና ኡጋንዳ ለሶማሊያ ሰላም ያበረከቱት አስተዋጽኦም ለአፍሪካ ችግር አፍሪካዊ መፍትሄ መሻት ውጤታማ እንደሚያደርግ ያሳየ ነውም ብለዋል። ለዝርዝሩ ብሩክ ያሬድ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በዩጋንዳ ቆይታቸው ከፕሬዝዳንት ዮወሪ ሙሴቪኒ ጋር ከተወያዩባቸው ጉዳዮች አባይ አንዱ ነው። የተፋሰሱ ሀገራት በዩጋንዳ ኢንቴቤ የተፈራረሙበትን የናይል የትብብር ማዕቀፍ ስምምነትን ሁሉንም በማሳተፍ ወደ ተሻለ ደረጃ እንዲያድግ ዩጋንዳ እስካሁን ያደረገችውን ጥረት ኢትዮጵያ እንደምትደግፍና ለፍትሐዊ ተጠቃሚነቱም እንደምትሰራ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ገልጸዋል። The Nile አባይ ለሁላችንም ይበቃል። ስለዚህ በጋራ ልንጠቀምበት እንችላለን። በዩጋንዳ ኢንቴቤ የተፈረመውን የትብብር ማዕቀፍ በዚሁ ተገናኝተን ወደ ተሻለ ደረጃ በማሳደግ በአባይ ላይ ያለንን ፍትሐዊ ተጠቃሚነት እናረጋግጣለን። ኢትዮጵያና ዩጋንዳ ከሁለትዮሽ ባለፈ በአካባቢያዊ ሰላም እያደረጉ ያሉት ትብብር ውጤታማ እንደሆነ ሶማሊያን ማሳያ በማድረግ ገልጸዋል። ብቻችንን አሸባሪውን አልሸባብ ለመፋለም ስንገባ ለድጋፍ የደረሳችሁልን እናንተ ናችሁ በማለት የዩጋንዳ ህዝብና መንግስትንም አመስግነዋል። ሂደቱ ለአፍሪካ ችግር አፍሪካዊ መፍትሄ መሻት ውጤታማ እንደሚያደርግ ያሳየ ነበርም ብለዋል። እኛ ልንኮራ ይገባል ምክንያቱም በሰላም ማስከበር ታሪክ በተባበሩት መንግስታትም ሆነ በአፍሪካ ውጤታማ የሆነው የሰላም ማስከበር ተግባር የተፈጸመው በሶማሊያ ነውና፣ ይህ ደግሞ አፍሪካውያን የራሳችንን ችግር በራሳችን የመፍታት አቅም እንዳለን ማሳያ ነው። ስለዚህ ችግሮቻችንን ለመፍታት ማድረግ ያለብን ተቀራርበው መስራት ብቻ ነው። የዩጋንዳው ፕሬዝዳንት ዮሪ ሞሴቪኒ በበኩላቸው ኢትዮጵያና ዩጋንዳ በብዙ መልኩ በጋራ እየሰሩ ነው። በአባይ ጉዳይ ላይም ተመሳሳይ አቋምን እያራመዱ ያሉ ሀገራት ናቸው። ቀሪ ሂደቶችንም አብሮ በመጓዝ ሁሉንም ባሳተፈ መልኩ ለጋራ ተጠቃሚነት እንሰራለን ብለዋል። ይህ በጣም ጠቃሚ ጉብኝት ነው። በሁለታችንም ሆነ በአፍሪካውያን መካከል ያለን መተማመን ከፍ ያደረገ ነው። ከተቀራረብንና ከተባበርን ሁሉንም ነገር ማድረግ እንደምንችል ያሳየንበት ነው። አሁንም በብዙ ጉዳይ ላይ በጋራ ተባብረን የምንሰራ ይሆናል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዩጋንዳ ቆይታቸው በፕሬዚዳንት ዮሪ ካጉታ ሙሳቪኒ የሚተዳደር የእንስሳት እርባታንም ጎብኝተዋል። እርባታውም የዩጋንዳ ላሞችን ከውጭ ላሞች ጋር በማዳቀል የተሻለ ምርት እንዲሰጡ ለማስቻል እየሰራ እንደሚገኝም በፕሬዚዳንት ዮሪ ሙሴቪኒ ገለጻ ተደርጎላቸዋል። የታላቁ የኢትዮጵያ አዳሴ ግድብ ግንባታ የተጀመረበት ስድስተኛው ዓመትንና ዓለም አቀፉን የሴቶች ቀን ምክንያት በማድረግ በመላ አገሪቱ ህዝባዊ ሩጫ በዛሬ ዕለት ተካሂዷል። በአዲስ አበባ የተካሄደውን ሩጫ የመገናኛና የኢንፎርሜሽን ቴክኖሎጂ ሚኒስትሩ ዶክተር ደብረጽዮን ገብረ ሚካኤል የሴቶች እና ህጻናት ጉዳይ ሚኒስትር ወይዘሮ ደሚቱ አምቢሳ፣ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አባተ ስጦታው፣ የውሃ መስኖና ኤሌክትሪክ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ፣ የህዳሴው ግድብ ህዝባዊ የተሳትፎ ብሔራዊ አስተባባሪ ምክር ቤት ጽህፈት ቤት ዋና ዳይሬክተር ወይዘሮ ሮማን ገብረ ስላሴ እና የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት አትሌት ኃይሌ ገብረ ስላሴ እና ሌሎች ታዋቂ አትሌቶች አስጀምረውታል። በመላ ሀገሪቱ በተካሄደው በዚህ ሩጫ ከ650 በላይ ዜጎች ነው ተሳታፊ የሆኑት። ሩጫው የሴቶችን ቆጠባ ባህል ከማሳደጉን በተጨማሪ ወንዶች ለሴቶች ያላቸውን አጋርነት እንደዚሁም ወይም ደግሞ ግንዛቤ ለማሳደግ የሚረዳ መሆኑም በመድረኩ ላይ ተገልጿል። የዘገበው ሪፖርተራችን አማረ ተመስገን ነው። ክቡራን ተመልካቾቻችን ይህንኑ በመላ አገሪቱ የተካሄደውን ሩጫ በተመለከተ የታላቁ ሕዳሴ ግድብን አስመልክቶና እንደዚሁም ደግሞ ዓለም አቀፍ የሴቶች ቀን አስመልክቶ በጋራ በተካሄደው በዚህ ሥነ ሥርዓት ላይ ተጨማሪ መረጃ ሊሰጠን የስፖርት ክፍል ባልደረባችን ግርማ በቀለ እዚህ ስቱዲዮ ይገኛል። ከሱ ጋር የተወሰነ ቆይታ አደርጋለሁ። አብራችን ሁኑ። አመሰግናለሁ ግርማ፣ እንዴት ውለሃል? እግዚአብሔር ይመስገን። እንግዲህ ከጠዋት ጀምሮ ስታስተላልፉ እንደነበረው ጊዜ የለንም እንሮጣለን፣ ለህዳሴው ግድብ እንቆጥባለን በሚል መሪ ቃል ነው ይህ የታላቁ የኢትዮጵያ ህዳሴ ግድብ ምክንያት በማድረግ እንደዚሁም ደግሞ ከሴቶች ጋር በተያያዘ ሩጫ የተካሄደውና በተለይ አገር አቀፍ ንቅናቄ ፈጥሮ ታላቁ ህዳሴ እንደተጋመሰ ለማስጨረስ ከሚካሄደው ሂደት አንጻር የዛሬውን ተሳትፎ እንዴት መግለጽ ይቻላል? እንግዲህ ቅድምም ሲጠቀስን እንደነበረው ማለት ነው፣ በጣም ታሪካዊ ሩጫ ነበር ማለት ይቻላል። በአጠቃላይ በመላ ሀገሪቱ 650 ሺህ ከዛ በላይ የሆነ ህዝብ ነው እንግዲህ የተሳተፈው። ትርጉሙ በጣም ትልቅ ነው። ከዚህ ጀርባ ያለው አንደኛው ህዝባዊ ተሳትፎም እንግዲህ ማስ ስፖርት ልንለው እንችላለን። ይሄ በየትኛውም ሀገር ተከስቶ ታይቶ የማይታወቅ ነው፣ የህዝብ ብዛቱን ስንመለከት ማለት ነው። ከዚህ በፊት የነበሩትን የህዝባዊ ተሳትፎ ንቅናቄውን በነበረው ግለት እንዲሄድ ያደረገው ነበር ማለት ይቻላል። ያው እንደሚታወቀው በተለያዩ አጋጣሚዎች ማለት ነው ወደ ጉባ በመሄድ ተሳትፎ ነው ያላደረጉ የማህበረሰብ ክፍሎች ናቸው። በዚህ አጋጣሚ ማለት ነው ይሄንን አግኝተው የተሳተፉት። በአጠቃላይም በኤቢሲ ከተለያዩ ክልሎች ማለት ነው ዋና ዋና አካባቢዎች የቀጥታ ስርጭቱ ነበር፣ አዲስ አበባን ጨምሮ ያው እንግዲህ የህብረተሰብ ክፍሎቹን ተወዳዳሪዎቹ ወይ ሯጮቹን ደስተኞች ነበሩ፣ አስተያየት ሲሰጡ እንግዲህ ጠዋትም እንደተመለከት ነው እንግዲህ በአጠቃላይ ዛሬ ያደረጉት ተሳትፎ በጣም እጅግ አስደስቷቸዋል በቀጣይ ደግሞ ይህ ግድብ ህዳሴው ግድብ እስኪጠናቀቅ ድረስ ድጋፋቸውን አጠናክረው እንደሚቀጥሉ ነው እንግዲህ እያስታወቁ የነበሩት። እንግዲህ ከማርች ኤይት ጋር በማያያዝ ነው ይሄ ውድድር የተደረገው። ከዛ ውጭ እንግዲህ ስድስተኛ ዓመት የህዳሴው ግድብ መሰረት ድንጋይ የተጣለበትንም ዓመት ታሳቢ በማድረግ ነው እንግዲህ በየዓመቱ ሲከበር ነው የነበረው። ተመስገን በተለይ የዛሬው ግርማ በሁሉም የአገሪቱ ክፍሎች በተመሳሳይ ሰዓት ነበር የተካሄደው። በኢትዮጵያ ብሮድካስቲንግ ኮርፖሬሽንም እንደዚህ አይነት ቀጥታ ስርጭቶችን ለማስተላለፍም እኛም የተለየ እርምጃ ይርንበት ነው ብዬ ያስባለኝ። ከዛም ውጭ እንግዲህ በዛ በተመሳሳይ ሁኔታ በእንደዚህ አይነት ሁኔታ ይህን ያህል ህዝብ ማስተናገድ መቻል በጣም ትልቅ ነው። አዲስ አበባ በራሱ ታላቁ ሩጫ በኢትዮጵያ አርባ ሺህ ሰው ነው። ዛሬ ግን ወደ እስከ ሰማኒያ ሺህ የሚደርስ ህዝብ ነው የተሳተፈበት የአዲስ አበባ ብቻ ማለት ነው። ይሄ ትልቅ ነውና በሁሉም ክልሎች ነው፣ በነገራችን ላይ በሁለቱም ከተማ መስተዳድሮች ውድድሩ ሲካሄድ የነበረውና ይሄ ትልቅ ነው። በሚቀጥለው ዓመት ደግሞ ከዚህ የተለየ ነገር እንደሚጠበቅ ነው እየተባለ ያለው። እንግዲህ ስድስተኛ ዓመት ክብረ በዓሉም በሌሎች መስተንግዶችም ይህንን ግልት አስጠብቆ ማለት ነው ይቀጥላል። ለምሳሌ አሁን መጋቢት ስድስት የተለያዩ የተለመደው የአዲስ አበባ ስቴዲየም የተለያዩ ውድድሮች ይካሄዳል፣ በደመቀ ሁኔታ ማለት ነው። ከዛም በተጨማሪ ጉባ በቦታው ላይ ማለት ነው የተራራ ሩጫም ይካሄዳል። እንግዲህ የታላቁ ህዳሴ ግድብ ህዝባዊ ተሳትፎ ከነበረው በተለየ ሁኔታ በተነቃቃ ሁኔታ ይቀጥላል ተብሎ ታሳቢ ይደረጋል። አስተያየት ሰጪዎቹም ያን ያንን ነገር ሲናገሩ ነው የነበሩት። ተመስገን በጣም አመሰግናለሁ። ግር እኔም አመሰግናለሁ። መልካም ጊዜ። ከኤቢሲ የሰባት ሰዓቱ ዜና በቀጥታ መተላለፉን እንደቀጠለ ነው። ዓለም አቀፍ የሴቶች ተጠቃሚነትን ለማረጋገጥና የተጀመሩ የልማት ተግባራት ለማስቀጠል የሴቶችን አደረጃጀት ማጠናከር እንደሚገባ የደቡብ ክልል ርዕሰ መስተዳድር ደሴ ዳልኬ ያስታወቁ። በክልሉ ዓለም አቀፍ የሴቶች ቀን ምክንያት በማድረግ በየደረጃው የሚገኙ ሴት አመራሮችና የሚመለከታቸው ባለድርሻ አካላትን ያሳተፈ ውይይትም ተካሂዷል። የደቡብ ሬዲዮና ቴሌቪዥን ድርጅት ዘግቦታል። ያዘጋጀችው አልጋነሽ ተካናት የአለም የሴቶች ቀን የሴቶችን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ትግልና ስኬትን ለማሰብ ነው የሚከበረው። ኢትዮጵያም ዘንድሮ የሴቶች የቁጠባ ባህል ማደግ ለህዳሴያችን መሰረት ነው በሚል መሪ ቃል ለአርባ አንደኛ ጊዜ እያከበረች ትገኛለች። ቀኑን ምክንያት በማድረግም በደቡብ ክልል በተዘጋጀው የውይይት መድረክ ላይ የክልሉ ርዕሰ መስተዳድር አቶ ደሴ ዳልኬ እንደተናገሩት የሴቶች አደረጃጀት ተጠቃሚነታቸውን ለማረጋገጥ ትልቅ ሚና ይጫወታል። የሴቶች የአደረጃጀቶች የጀመርናቸው ናቸው ስራዎችን ለማጠናከር ትልቅ አቅም ናቸው፣ ትልቅ ሚናም ተጫውተዋል። በአንድ በኩል የሴቶችን ተጠቃሚነት ለማረጋገጥ፣ በሌላ በኩል ደግሞ እንዳጠቃላይ የጀመርናቸው ስራዎችን ለማጠናከርም ጭምር ጠቅሞናል። በሴቶች አደረጃጀት የተፈጸሙ ተግባራት ያስገኙትን ውጤት አጠናክሮ ለማስቀጠል የተቀናጀ አመራርና ድጋፍ እንደሚያስፈልግም ነው ርዕሰ መስተዳድሩ የጠቆሙት። የሴቶች አደረጃጀት ስለ ሴቶች ጉዳይ አይደለም የሚሰሩት ሁሉን አቀፍ ልማት እንቅስቃሴ ነው። ሁሉን አቀፍ ልማት እንቅስቃሴ በመሆኑ ሁሉም የሚመለከታቸው አካላት የተቀናጀ አመራርና የተቀናጀ ድጋፍ ያስፈልጋል። በውይይት መድረኩ ላይ የሴቶችን ተጠቃሚነት ለማረጋገጥ በሚደረገው ርብርብ ሊስተካከሉ ይገባቸዋል የተባሉ ጉዳዮች ተነስተው በርዕሰ መስተዳድሩ አቶ ደሴ ዳልኬ ምላሽ ተሰጥቶባቸዋል። ሴቶች በጾታቸው ብቻ የክፍያ መድሎ ይደረግባቸዋል። ዝቅተኛ የደሞዝ ደረጃ የሚባል አለ፣ የመንግስት ተቋም በሁሉም ደረጃ። ስለዚህ ከዝቅተኛ ደሞዝ በታች በመንግስት ተቋማት ደረጃ በኮንትራክት መቅጠር ትክክል አይደለም። ይህ ሊስተካከል ይገባል። ከውሃ ጋር ተያይዞ ልሟላ ባለመቻሉ ሴቶች ላይ ድርብ ጫና እየፈጠረ ነው ያለው። በአርብቶ አደር አካባቢ ያሉ በተለይ በመንደር ማሰባሰብ ዙሪያ የሚቀርቡ መሰረተ ልማቶች በዋናነት የውሃን ማዕከል ያደረገ በመሆኑ ያሉ ጉድለቶች አሉ። እስካሁን እየተሰራ ባለው ተደራሽነቱን እያሳደገን ቢሆንም ጥራቱን ያለ ጥራቱን የማሳደግ ስራ በልዩ ትኩረት ሊሰራ ይገባል ብለን ወስደናል። ማሳ አልምቶ ለመጠቀምና ኢኮኖሚያቸውን ለማሳደግ ከፍተኛ ተግዳሮት የምደርስባቸው ሴቶች አሉ። የሴቶች የመሬት ባለቤትነት ጥያቄ ተመልሷል ብለን ስናስቀምጥ ወረቀቱ አይደለም ለነሱ ጠቀሜተው ሀብት ማፍራት አለባቸው በተረጋገጠው። ስለዚህ ወንድ በሚሰራው ልክ የኤክስቴንሽን እውቀት አግኝተው መስራት መፈጸም ይቻላል። በመጨረሻም በልማት ቡድንና በሴቶች ኢንተርፕራይዝ እንዲሁም በወጣት ሴቶች የተሻለ ለቆጠቡና በአስረኛ ክፍል ብሔራዊ ፈተና የላቀ ውጤት ላስመዘገቡ ሴቶች የዋንጫ የሰርቲፊኬትና የገንዘብ ሽልማት ተበርክቶላቸዋል። በአዳማ ከተማ የሚስተዋሉትን ትን ችግሮች ለመፍታትና ከተማዋን የተሻለች ለማድረግ የተሰራ እንደሆነ የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ለማ መገርሳ ገለጹ። የአዳማ ከተማ አስተዳደር ከባለ ሀብቶች ጋር የውይይት መድረክ አካሂዷል። አባዲ ወይናይ ዝርዝሩን አዘጋጅቷል። ኢየሩሳሌም በጣት አቀርበዋለች። ከአራት መቶ ሺህ በላይ ነዋሪዎች ያሏት አዳማ በኢንዱስትሪ መንደርነቷም ትታወቃለች። የቱሪዝም መዳረሻ ከመሆኗን ባሻገር በፈጣን እድገት ላይ ከሚገኙ ከተሞች አንዷ ናት። ከተማዋን አሁን ካለችበት ደረጃ ከፍ ለማድረግ የአዳማ ከተማ አስተዳደር ከከተማዋ ልማታዊ ባለሀብቶች ጋር መክሯል። በጥልቅ ተሃድሶ የለየናቸው የመልካም አስተዳደር ችግሮችን በመቅረፍ የከተማችንን ፈጣን ልማት እናረጋግጣለን የሚለው ደግሞ የውይይቱ መሪ ቃል ነው። ተሳታፊ ባለሀብቶችም በከተማዋ ይስተዋላሉ ያሏቸውን ችግሮች አንስተዋል። ጎርፉ አዳማራስ ሆቴል ገብቶ ቤቱን ሊበላው ነበር። አሮጌ ነው፣ እንዲያውም ለማሻሻል እየሞከርነ ነው። እንዴት ነው በዚህ በሰለጠነው ክፍለ ዘመን ይሄንን ማናስቆመው? ይሄ ዙሪያችንን የከበበን ተራራ ብናለማ፣ ጎርፉን፣ ይህን የተፈጥሮ አደጋዎችን መከላከል አንችልም ነበር ወይ? አሁን የምናደርጋቸው ነገሮች አሉ፣ የዘመቻ ስራዎች አዋጭ አይደሉም እነሱ ሰኔን ጠብቆ በግርግር አንዱ የሆነ ነገር ተክሎ ይጽደቅ አይጽደቅ ዞር ብሎ ማያው። ስንት አመት ተከልን የተራራ ላይ የለም። ሁሉም በየአካባቢው ሲሰራ ይቀየራል። ከሁለት ከሶስት አመት በኋላ ሌላ ነገር ነው የምናየው። አዳማ ላይ ውሃ የሚባል ነገር የለም። ለቦቴ በአመት አምስት መቶ ሰባ ሺህ ብር ነው ውሃ የምንገዛው። ትልቁ የአዳማ ችግር የውሃ ችግር ነው። ለምን አንድ ፕሮጀክት የውሃ ፕሮጀክት ይጀመራል የዛሬ አስር አመት በዚህ እድገት የአዳማ ህዝብ ቁጥር የት ሊደርስ ይችላል ተብሎ በዛ ስሌት ይጀመራል። ነገር ግን እያየን ያለ ነው። ለአስር ዓመት ታስቦ የሚሰራው በሁለትና በሶስት አመት ውስጥ ነው የህዝቡ እድገት ደርሶ አልፎ የሚታየው። ይህም በመሆኑ የውሃ ችግር ከፍተኛ ችግር ነው አዳማ ላይ ያ መፈታት አለበት በሚል የክልሉ መንግስት በጀት በጅቶ ፕሮጀክቶቹ አሁን እየተሰሩ በቅርብ ጊዜ ውስጥ የአዳማን ውሃ ችግር ይፈታል ተብሎ የሚጠበቀው ፕሮጀክት እየተሰራ ነው ያሉ ባለሀብቶቹ፣ አዳማ ከተማ የጀመረችውን ልማት ዘላቂ ለማድረግ የበኩላቸውን እንደሚወጡ የተናገሩ ሲሆን ባለሀብቶቹን የሚያስተባብር ኮሚቴም ተቋቁሟል። የኮምቦልቻ ኢንዱስትሪ ፓርክ ግንባታ ከተለያዩ የሀገሪቱ ክፍሎች ለመጡ ዜጎች የስራ እድል እየፈጠረ ነው። የፕሮጀክቱ ግንባታም 43 በመቶ ላይ ደርሷል። ሰለሞን ጸጋይ ዝርዝሩን አዘጋጅቷል። በኢትዮጵያ እየተገነቡ ካሉ የኢንዱስትሪ ፓርኮች መካከል የኮምቦልቻ የኢንዱስትሪ ፓርክ አንዱ ነው። ባለፈው መስከረም ወር ግንባታው የተጀመረው ይህ የኢንዱስትሪ ፓርክ በ94 ሚሊዮን ዶላር በሚጠጋ ወጪ ነው እየተገነባ ያለው። ታዲያ ባለፉት ስድስት ወራት ግንባታው 43 በመቶ መድረሱን በኢንዱስትሪ ፓርኮች ልማት ኮርፖሬሽን የኮምቦልቻ ኢንዱስትሪ ፓርክ ፕሮጀክት አስተባባሪ ኢንጂነር ኤፍሬም በቀለ ይናገራሉ። ኮምቦልቻ ኢንዱስትሪ ፓርክ በ700 ሄክታር ላይ ያለ ኢንዱስትሪ ፓርክ ነው። በመጀመሪያ ፌዝ ላይ 75 ሄክታር እያለማ ያለ ነው። አሁን እንደምታዩት በዚህ በኢንዱስትሪ ፓርክ ላይ የኢንፍራስትራክቸር ስራ እየተሰራ ነው። ሼዶቹ ኦልሬዲ ተሰርተው አልቀዋል። ሩፍና የወል ስራዎችም ኦልሬዲ አልቀዋል፣ በማለቅ ላይ ናቸው። የፊኒሽ ናዎች እየሰሩ ናቸው። አሁን የኢንፍራስትራክቸር ስራ እየሰራ ነው ያለ ነው። የኮምቦልቻ የኢንዱስትሪ ፓርክ አሁን በግንባታ ላይ ያለ ከ1500 በላይ ለሚሆኑ ዜጎች የስራ እድል ፈጥሯል። በማገኘው ገቢ ቤተሰብ ነው ማስተዳደረው። ትንሽ ባንክ እከታለሁኝ፣ ከዛ የተረፈኝም ቤተሰብ አስተዳደረል። እዚህ ከመጣው ስምንት ሮኖኛል፣ እና ስራ እዚህ ተመችቶ እየሰራው ነው እዚ እየሰራ ቤተሰቦች ምን ያስተዳደራለሁ። መጀመሪያ ስራ አልነበረኝም። አሁን በግንባታው ብዙር ስራ ሰፊ ስራ አግኝቼ በይህን ስራ ለመስራት ወደዚህ መጥቻለሁ። ስራው አሪፍ ነው፣ ኔ ሳየው በጣም ቆንጆ ነው፣ ትመቸኛል። ግንባታው በተያዘለት የጊዜ ገደብ እየተከናወነ ነው ያሉት ደግሞ የፕሮጀክቱን ስራ በሚያከናውነው የቻይና ሲሲ ኢሲሲ ኩባንያ የምህንድስና ክፍል ኃላፊ ሚስተር ጃዩፊንግ ናቸው። we will uh, finish the as soon as quickly and we would do our best ግንባታውን በፍጥነት ለመጨረስ በርትተን እንሰራለን። ስራው በተያዘለት የጊዜ ሰሌዳ መሰረት እየተከናወነ ነው። የኮምቦልቻ ኢንዱስትሪ ፓርክ ግንባታው ተጠናቆ ወደ ስራ ሲገባ 10000 ለሚደርሱ ዜጎች የስራ ዕድል ይፈጥራል። ለኢቢሲ ዘገባ ሰለሞን ጸጋዬ ኮምቦልቻ። የብዛነት፣ እና የህዳሴ ድምፅ ኢቢሲ የሰባት ሰዓቱን ዜና በዚሁ አጠናቀን ተመስገን በየነ ነኝ። ብሩህ ቀን።